ሰላም እንዴት ናችሁ? እንዴት ከርማችኋል? እንዴት ሰምታችኋል? እንዴት ቆይታችኋል? የተከበራችሁ የዘካስኒ ቤተሰቦች እንኳን በደህና ወደ ቻናል የመጣችሁ። ዛሬም እንደተለመደው የተለያዩ ቪዲዮዎችን አብረን ተመልክተን ሪያክት ልናደረግባቸው እኔ እዚሁ እናንተ ደግሞ ኮሜንት ላይ ተገናኝተናል ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ቪዲዮን ከመጀመራችሁ በፊት ደግሞ ላይክ ብታደርጉ በጣም ደስ ይለኛል። ሴት ልጅ ይህ ጥናት ነው። ሴት ልጅ የአባቷን ፍቅር ብብላ ካደገች ማንኛውም ወንድ መቶ እወድሻለሁ ቢላት ልክ ነው። ይሄ ነገር ሳይንሱም እንደሚለው ከሆነ የስነ ልቦና እድገት መዋቅር ላይ ወንድ ልጅ ለእናቱ ሴት ልጅ ደግሞ ለአባቷ ልዩ ፍቅር የሚኖራቸው ስቴጅ አለ። እድገት ላይ የስነ ልቦና የሰው ልጅ እድገት ላይ ማለት ነው። ይህንንም ያው በሳይኮሎጂ ሳይንስ ሲግማንድ ፍሮይድ ኤሌክትራ ኮምፕሌክስ እና ኦዲፐስ ኮምፕሌክስ ብሎ ነው የጻፈው። ወንድ ልጅ ለእናቱ ሴት ልጅ ለአባቷ ያላቸውን ፍቅር የራሱ የሆነ ስቴጅ አለው፣ እድሜም አለው። ሰርች አድርጋችሁ ብታነቡት ሞር ልጅ የምታሳድጉ ሰዎች ትጠቀሙበታላችሁ። ወንድ ልጅ ከእናቱ ጋር ልዩ ፍቅር ይይዘዋል። የሆነ እድሜው ላይ ከሶስት እስከ ስድስት ይመስለኛል። ሴት ልጅም እንደዛው ያንን የፍቅር ስሜት የሚለማመዱበት ጊዜ ስለሆነ ወላጆች በዛ ሰዓት ላይ የሚሰጧቸው ፍቅር ወደፊት አድገው ላላቸው የፍቅር ሕይወት ወሳኝነት አለው ይባላል። የተረጋጋ የፍቅር ሕይወት እንዲኖራቸው ሰጪ እንጂ ተቀባይ እንዳይሆኑ፣ ኦሬዲ ጥግብ ያሉ ስለሆኑ በፍቅር በኋላ ለሚመጣው ሰው ፍቅርን የሚሰጡ የሚያቅፉ አቃፊዎች ይሆናሉ። በዚህ ዕድሜ ደግሞ ትንሽ የሆነ ፊክሴሽን ከተፈጠረ ወደፊት በሚኖራቸው የፍቅር ህይወት ላይ ደግሞ ተቀባይ የመሆን አይነት፣ የአጋራቸውን ፊት የማየት ትንሽ ሲለወጥባቸው፣ በቃ ስለማይወደኝ ነው እኔ በቃ የመወደድ ጸጋው የለኝም አይነት ስሜት እንዲሰማቸው ይሆናል። እና ወላጆች ይቺን ነገር እንደውም በደንብ አድርጋችሁ ብታነቡና ብትረዷል በተሻለ የልጃችሁ አስተዳደግ ላይ የሆነ ነገር ትጨምራላችሁ ብዬ አስባለሁ። ከሰሞኑን እንደሰማ ነው ከሆነ ወደ ጂንካ አካባቢ አንድ የሚያስፈራ በሽታ ተከስቷል። ይህም በሽታ እንደ ጉንፋን አይነት ነገር ነው፣ ሰዎችንም እየገደለ ነው ያለው። እስኪ እንመልከት። በደረሰኝ መረጃ መሰረት የተፈጠረው ነገር እንደመሰላችሁ አንድ ቤተክርስቲያን ውስጥ ያሉ ሰዎች ይታመማሉ እና ተያይዘው ሆስፒታል ይሄዳሉ። አብዛኞቹ ሰዎች ህይወታቸው ያልፋል ማለት ነው። ሲያሳዩ የነበሩትን ምልክት በዋነኝነት ትኩሳትና ነስር ነበር ፣ ባፍንጫቸው ደም እየወጣ ነበረ። ከነሱ ውጪ ደግሞ አንድ ዶክተር እና አንድ ነርስም ህይወታቸው ያልፋል። እነዚህ ሁለቱ የጤና ባለሙያዎች ከነሱ ጋር በስራ ምክንያት እንግዲህ ቀጥታ ንክኪ ነበራቸው። ዶክተሩና ነርሱ ሲያሳዩ የነበሩት ምልክት ደግሞ ትኩሳትና ድክም ድክም የማለት ነገር ነበረ። በጊዜው ሲያሳዩ የነበሩት ምልክት እና ወባ መስሏቸው የወባ መድኃኒት እየወሰዱ ነበረ። ግን እነሱ ሁለቱም ህይወታቸው ሊያልፍ ይችላል እና ሚኒስተር ደግሞ በዚህ ጉዳይ መግለጫ አውጥቷል። መግለጫውም ላይ ሄሞራጂክ ፊቨር የሚል ነገር ተጠቅሷል። ሄሞራጂክ ፊቨር ማለት ባጭሩ ምን ማለት ነው ሲመጣቸው ሄሞሬጅ ማለት እንግዲህ ደም መፍሰስ ማለት ነውና ፊቨር ደግሞ ትኩሳት ነው። ስለዚህ ትኩሳትና ደም መፍሰስ በሚለው ያዙ እና ቫይራል ሄሞራጂክ ፊቨር ማለት በቫይረስ የሚከሰት ማለት ነው። ሄሞራጂክ ፊቨር ማለት ራሱን የቻለ አንድ በሽታ ሳይሆን የተለያዩ በሽታዎች ጥርቅም ነው እና ከነዛ ውስጥ አንደኛው እንግዲህ እንደምታውቁት ኢቦላ ነው። አሁን ላይ ኢቦላ ተከሰተ ኢትዮጵያ ውስጥ ተብሎ የተወራ ነው የሚገኘው። ነገር ግን ኢቦላ መሆኑን ራሱ በትክክል ማረጋገጥ አልተቻለም። አሁን በሂደት ላይ ነው እሱ ነገር ማለት ነው። ለማንኛውም ምልክቶቹ እንግዲህ እንደተጠቀሱት ትኩሳት፣ ማስቀመጥና ደም መፍሰስ ሊሆን ይችላል። ደም መፍሰስ የሚታይ ደም መፍሰስ ሊሆን ይችላል ወይም ደግሞ ውስጣችን የማይታዩ መፍሰሶችም ውስጣችን ውስጥ ሊከሰቱ ይችላሉ። መተላለፊያ መንገዶች በዋነኝነት በዚህ በሽታ ከተጠቁ ሰዎች ከሚወጣ ፈሳሽ ጋር ንክኪ ሲኖራችሁ ነው። በዋነኝነት ደማቸውን ላባቸውን እና ከነዛ ሰዎች የሚወጡ ፈሳሾችን ስትነኩ ንክኪ ሲኖራችሁ ነው በዋነኝነት የሚተላለፈው ማለት ነው ላብን ጨምሮ ስለዚህ በጣም መጠንቀቅ ያስፈልጋል ነገር ግን በትንፋሽ ይተላለፋል የሚለው ነገር ሀሰት ነው እነዚህ ቫይረሶች በዋነኝነት የሚተላለፉት በንክኪ ነው እንጂ በትንፋሽ አይደለም በጣም የምትወዱ ዘፋኝ ኤድር እንዲህ ባለው ሁኔታ ማንነቱን አጋልጧል ስሙን አልጠራም እንደዚህ ነው እንደዚህ ነው ብዬ ስሙን አልጠራም የቪዲዮውን ስታዩ ይገባቸዋል ጭንቅላት ውስጥ የመጣውን ነገር ልንገራችሁ እስከ ዛሬ ሁላችሁም በጣም በቃ እየተመሰጣችሁ ስዘፍኑት የነበረው የፍቅር ዘፈን እሱ ሲዘፍን የነበረው ለሴት ሳይሆን ያው ለማን እንደሆነ ለወንድ ነው ማለት ነው ሲዘፍን ጋይ ሲቻለን በጣም አስፈሪ የሆነች ነው ያለችው። እና አንዳንድ ጊዜ ስሜት የሚሰጡን እና የምንከተላቸው ነገሮች ምንነታቸውን በጥልቀት ብናጠና መልካም ነው። ሳሚ ታዲያ ማን ነው? ኮንቴንት ነው ላይክ ግን ስቶሪው የኔና የኤክስ ነው እ ኤክስ ሳሚ ካራክተር ሰተሽ ነው። የሆነ ጊዜ ላይ በእድሜ ከሚያንሰኝ ልጅ ፍቅር ይዞኝ ነበር። በእድሜ የሚያንስሽ እኔ እድሜውን ግን ጠይቄ አይደለም እሱማ ለካ ግን ከእድሜው በላይ ማቹሮ ያደረገ ሰው ታውቃለህ፣ እንደዛ አይነት ካራክተር ስለነበረው ብዙም አይደለም የሁለት አመት ማመት ታናሽ ነው። ከዛ ግንኙነታችን ወደ ቤተሰቦቹ ጋራ ሲደርስ እኔ 26 ዓመት ሆኜ እሱ 24 ዓመቱ ነበር። ይህ ፊዚካሊ ምናምን ግን ኦልሞስት ተቀራራቢ ነው እና በጣም አስተሳሰቡ ላይፍስታይሉ፣ ስታይሉ ምናምን በጣም በቃ አንድ አርባ ሰው ነው። እኔ ነገር አለሙን ወደ መሀል ላይ ነው ያወቅኩት እድሜው። ከዛ ወንድሙ ጓደኞቹ የወንድሙ ጓደኞቹ ምናምን ልጅ ነው ልጅ ነው ይሉኛል። በጣም አቢዩዝ ተደረግ ነበረ። እሱ እኮ ልጅ ነው እና ልጅ ነው በቃ ልጅ ነው። ስራውን እየሰራ አይደለም ፎከስ አይደለም በቃ የሆነ ስራ አቋርጦ አንቺ ጋር ይመጣል። በቃ እሱ አሁን ለእሱ በጣም ልጅ የሚባል ለወንድ ልጅ ልጅ የሚባል በጣም ነው የደበረኝ። የሆነ ሰዓት ከዚያ የሆነ ቀን ቁጭ ብለን ከእህቴ ጋር እያወራ ምናምን እሱ በብቁ ነኝ ብሎ ሴት ጋር ከሄደ በኋላ ቤተሰቦች ሁኔት ልጅ ነው ይላሉ። ልጅ አለመሆኑ አድርጎ ነው ሴት ጋር ይመጣ አይደል እሱ እና ልጅ አለመሆኑ ደግሞ አውቃለሁ እኔ እና ምንድን ነው ከነሱ በላይ እኔ የማውቀው ልጅ አለመሆኑ ግን ልጅ ነው ልጅ ነው ልጅ ነው የሚለው ነገር በጣም እንትን አለኝና እና ከዛ ከህቴ ጋር ያወራ። በጣም የኢትዮጵያ ወላጆች እኮ ልጆቻቸው ልጅ ነው ልጅ ነው ይላሉ። ታውቂያለሽ፣ በተለይ ወንድ ልጆቻቸው የሚያድግ አይመስላቸውም ምናምን። ከዛ የሆነ የእናት ካራክተር አድርገን ነው ምናምን ቲክቶክ ላይ ፖስት አድርገዋለሁ። ፖስት ሳደርገው ግን የእሱ ቤተሰቦች እንዲያዩት ብቻ ነበር። ምንድነው የሰራሽው? ኮንተንት በቃ ለካራክተሩ የ24 ዓመት ወጣት ነው። እናትየው በጣም ልጅ ነው ትለዋለች። ስጠይቀው ልጄ ፖፖ ላይ ነው ገና፣ ፖፖ ላይ ነው ገና አሸዋለው፣ ገና ስነሳዋለው ምናምን። በጣም በቃ ኤግዛጅሬት አድርጌው፣ የሳሚናትን ኢንተርቪው ሙሉ ሰማሁትና በጣም ተገረምኩ። በጣም የምትገርም በጣም የምታስደንቅ ሴት ናትና አንዳንድ ጊዜ የምንተረዳው ይመሰላችሁ የሆነ መጥፎ ሁኔታ ውስጥ ካላችሁ መከራ እያሳለፋችሁ ከሆነ ያልፋል። አልፎ ስታወሩት በጣም ነው የምትከበሩበት። ይህንን ነገር ለካ ተጋፍጠ አልፋ ነው ዛሬ ላይ እንደዚህ እዚህ ደረጃ የደረሰችሁ ትባላላችሁና አቅም ይሁናችሁ፣ ስሟት በእውነት። እና ደግሞ በጣም ያደነኩላት ነገር ምን መሰላችሁ? አንዳንድ ጊዜ ሚዲያ ላይ ስትቀርቡ ለሆነ ሰው ይሄ ነገር ላይ መቼ ይችላል፣ ይህን ነገር ባወራ በራሴ የመኩራት ነገር ይሁንና፣ ለሰው ጆሮ ይጎረብጣል ምናምን የምንለው ነገር አለና፣ የሳሚናት ግን በቀጥታ ነው ነገሮችን የምትናገረው። ምንም ነገር አታስቀርም እና በጣም ደስ ይላል። ሌላው ደግሞ የሳሚናት ካራክተር የመጣበት መንገድ ነው ያስገረመኝ። በጣም ነው ያሳቀኝ። ላት ደግሞ ደደብ ያደርጋል። ሽሮ ያ ይደፍናል። ኢየሱስ ክርስቶስ፣ አረ ተዉ ተው፣ ግድ የላችሁም። በሽሮ መጣችሁ ብን ደግሞ ቢኮዝ ሽሮ ውስጥ ያሉ ቪታሚን ወደ ላባላቶሪ ብታስገባው፣ ሽሮ የሚባለው ምግብ ላባላቶሪ አስገባው፣ ላባላቶሪ ውስጥ ታስገባው፣ ሽሮ ቪታሚን ለስ ነው ምንም ቪታሚን የለውም። ቪታሚን ለስ ነው። ይሄ ከሳይንስ አንጻር ነው የምነገርኩህ። ሰውነታችን ቪታሚን ያለው ነገር ቢበላ እና ቢመገብ ጥሩ የሆነ ወዝ ይኖረናል። አሁን አንተ ወዝ ምን እንደሚመስል፣ በጣም ፊት ያምራል፣ ሰውነት ያምራል፣ ስለምትበላ ነው። ሽሮ ትበላለህ እኔ እንደውም አብዛኛው ሽሮ ነው በለው፣ ሽሮ ነው እንደውም፣ እነግርሃለሁ፣ የምን የምን ሽሮ እንዳለ። የባቄላ ሽሮ፣ የአጃ ሽሮ፣ ሽምብራ አተር ሽሮ፣ ሽምብራ ዱቤ ሽሮ፣ ሌላ። አንተ አታውቅም። ያመጣቸው ግን ሰፎንያስ፣ እንደዚህ እንደዚህ አይነት ሰዎች ታድሮ ኬት ነው የሚያገኛቸው? ሜዲን የት ናቸው እነዚህ ሰዎች? ምንም ማይገባኝ ነገር ነው። ለማንኛውም ከሽሮአችን ላይ ውረድ። ሽሯችን የድህነታችን አሳዳጊያችን። እስኪ ሽሮ ወዳዶች ኮሜንት ላይ ጻፉለት። ደረቆ ቆይ ቋይ ቋይ ቋይ። ልላስ ልላስ፣ ተውኝ። ስምንት ወር የተቃጠልኩት አለ፣ ልላስበት። ስምንት ወር ገና ለገና ጌታን ተቀብሏል ብለው ረግጠውኛል። ስምንት ወር ልላ ዛሬ ኦርቶዶክስ ሆናለሁ። አቤል አቡና በእኔ ቪዲዮ ካልሰራ ሌሚ ቼክ ዛሬ አንተው እኔ ራሱ ሳይው ደንግጬ ያለው ጌታ ምስክሬ ነው። እንዴ ቀልዋጩሻ እንዴ ሁሉንም አዳረስኩ። አሁን ደሞ ማረፊያ የት ይሆን? በቃ እንደዚህ አይነት ርካሽ ግባቶች ሃይማኖት ለሄደው ባይለጠፉ ደስ ይለኛል። ሃይማኖትና ገንዘብ፣ ሃይማኖትና እውቅና፣ ሃይማኖትና ይሄ ንግግር መቻል ምንም የሚገናኝ ነገር አይደለም። ሃይማኖት በነፍስና በፈጣሪ መካከል ሁለቱን ለማቀራረብ ያለ አንድ ነገር ነው። ይሄኛው ደግሞ ዓለማዊነት ነው። ስለዚህ ሁለቱ ለየቅል የሆኑ ነገሮች ላይ ሄዶ ልጥፍ። በዛ ላይ ደግሞ ምን ይመጣል መሰላችሁ፣ ከባዱ ነገር አንድ አንድ ታዳጊ ልጆች ፌመስ መሆን ሲያቅታቸው ወይም ተጽዕኖ ፈጣሪ ለመሆን ሲፈልጉ ብድግ ብለው አንዱ ሃይማኖት ላይ ሄዱና ትንሽ ቆዩና ከዛ ወደዛኛው እየቀየሩ እየቀያየሩ ብቻ ፌመስ መሆን እንደሚቻል ነው ይሄ ነገር የሚያሳየው። እና እነዚህ አይነት ነገሮች እንዳይፈጠሩ በአማኞች ውስጥ ወይ በደካሞች ውስጥ መጥፎ ነገርን ይፈጥራል ብዬ ስለማስብ ነው። እናንተስ ምን አስተያየት አላችሁ? እስኪ ኮሜንት ላይ ጻፉልኝ። ለዛሬ ይሄ ይበቃናል። በቀጣይ በሌላ ቪዲዮዎች እስከምንገናኝ ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቸር ሰንብቱ።